የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ሁለተኛ መግቢያ። የአንደኛ ተሰሎንቄ መግቢያን ይመልከቱ። ጸሐፊው፣ መልእክቱ የተጻፈበት ጊዜና ቦታ። የጥንት ክርስቲያን ጸሐፊዎች ከሚሰጡት ሰፊ ድጋፍ በስተቀር በአንዳንዶች ዘንድ የጳውሎስ ጸሐፊነት ከአንደኛ ተሰሎንቄ ይልቅ በሁለተኛ ተሰሎንቄ ላይ አጠያያቂነቱ የጎላ ነው። ተቃዋሚዎቹ መሠረት የሚያደርጉት የቤተ ክርስቲያን አባቶች በሚሰጡት ምስክርነት ብቃት ላይ ያተኮረ ሳይሆን በውስጥ መረጃ ላይ ነው። በቃላት በሌላ ስፍራ የማይገኙ አስር ቃላት እዚህ አሉ። በአጻጻፍ ስልትና ከሚጠቀምበትም በላይ መደበኛ ስልት ይጠቀማል። ስለ ዓለም መጨረሻ በሚያቀርበው አሳብ ላይ ስለ ዓመፅ ሰው የተሰጠው ትምህርት በመጽሐፍ ቅዱስ በሌላ ስፍራ አልተሰጠም። ይህ መልእክት ከመጀመሪያ እንደሚለይ የሚናገሩ አሉ። ይሁን እንጂ እነዚህ ምክንያቶች በወቅቱ የነበሩትን ምሁራን ሊያሳምኑ አልቻሉም። አሁንም አብዛኞቹ ምሁራን የሁለተኛ ተሰሎንቄ ጸሐፊ ጳውሎስ መሆኑን ያምናሉ። ሁለቱ መልእክታት ተመሳሳይነት ስላላቸው የተጻፉበት ጊዜ ተቀራራቢ ሳይሆን አይቀርም። ምናልባትም ሁለተኛው መልእክት የተጻፈው የመጀመሪያው መልእክት ከተጻፈ ከስድስት ወር በኋላ ሊሆን ይችላል። በወቅቱ በቤተ ክርስቲያን ውስጥ የነበረው ሁኔታ በሁለቱም መልእክታት ተመሳሳይ ነው። ጳውሎስ ይህንም መልእክት የጻፈው ምዕራፍ 1 ቁጥር 1፣ ምዕራፍ 3 ቁጥር 17 በ51 እስከ 44 ወይም በ52 እስከ 45 በቆሮንጦስ ሳለ ሳይሆን አይቀርም። በዚህም ጊዜ ሲላስና ጢሞቴዎስ የመጀመሪያው የተሰሎንቄ መልእክት አድርሰው ተመልሰዋል። ዓላማው በተሰሎንቄ ቤተ ክርስቲያን የነበረው ሁኔታ ብዙ ያልተለወጠ ስለነበረ ጳውሎስ ይህንም መልእክት የጻፈበት ዓላማና የመጀመሪያውን መልእክት የጻፈበት ዓላማ በጣም ተመሳሳይ ነው። ጳውሎስ ይህንም መልእክት የጻፈው አንደኛ፣ በስደት ያሉትን አማኞች ለማጽናናት ምዕራፍ 1 ከቁጥር 4-10፣ ሁለተኛ የተሰሎንቄ ሰዎች ታማኞች እንደሆኑ ለኑሯቸውም ተግተው እንዲሰሩ ለመምከር ምዕራፍ 2 ቁጥር 13 እስከ ምዕራፍ 3 ቁጥር 15 ሁለተኛ ስለ ጌታ ዳግም ምጻት የነበራቸውን የተዛባ ግንዛቤ ለማስተካከል ነው። ምዕራፍ 2 ከቁጥር 1 እስከ 12 መሪ ሐሳቡ እንደ አንደኛ ተሰሎንቄ ይህን መልእክት በስፋት ስለ ነገረ ፍጻሜ ይተነትናል። ከአንደኛ ተሰሎንቄ መግቢያ ላይም መሪ ሐሳብ የሚለውን ይመልከቱ። እንዲሁም በሁለተኛ ተሰሎንቄ ውስጥ ካሉት 47 ጥቅሶች 18ቱ ማለትም 38% የሚሆኑት በዚህ ርዕስ ላይ የሚናገሩ ናቸው። አስተዋጽኦ አንደኛ መግቢያ ምዕራፍ 1 ሃ ሰላምታ ምራፍ 1 ከቁጥር 1 እስከ 2 ለ ስለ እምነታቸው ስለ ፍቅራቸውና ስለ ጽናታቸው የቀረበ ምስጋና ምራፍ 1 ከቁጥር 3 እስከ 10 አመርኳ በመንፈሳዊ ህይወታቸው እንዲያድጉ የቀረበ ጾሎት ምራፍ 1 ከቁጥር 11 እስከ 12 ሁለተኛ ትምህርት ምራፍ 2 ሀ ስለ ጌታ ቀን የተነገረ ትንቢት ምራፍ 2 ከቁጥር 1 እስከ 12 ለ ስለ መመረጣቸውና ስለ መጠራታቸው ምስጋና ምራፍ 2 ከቁጥር 13 እስከ 15 አመሩሃ ስለ አገልግሎታቸውና ስለ ምስክርነታቸው ጸሎት ምዕራፍ 2 ቁጥር 16 እስከ 17 ሦስተኛ የተለያዩ ትዕዛዛት ምዕራፍ 3 ሀ ለጸሎት የተደረገ ጥሪ ምዕራፍ 3 ቁጥር 1 እስከ 3 ለ ያለ ስርዓት ለሚሄዱና ለሰነፎች የተሰጠ ማስጠንቀቂያ ምዕራፍ 3 ቁጥር 4 እስከ 15 አመሩሃ ማጠቃለያ ሰላምታና ቡራኬ ምዕራፍ 3 ቁጥር 16 እስከ 18 ምዕራፍ አንድ ከቁጥር 1 እስከ ሁለት የአንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 3 ወንድሞች የአንደኛ ተሰሎንቄ ምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። እምነታችሁ ፍቅራችሁም፣ እነዚህ ጳውሎስ የተሰሎንቄ ቤተ ክርስቲያን ምዕመን እንዲኖራቸው የሚፈልገውን ሁለት መልካም ምግባራት ናቸው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 6 ከ7 ይመልከቱ። ይጎድላቸውም የነበሩት እነዚሁ ናቸው። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10 12 እየጨመረ ጳውሎስ ፍቅራቸው እንዲያድግ ሲጸልይ ከተጠቀመበት ግስ ጋር አንድ አይነት ነው። የአንደኛ ተሰሎንቄ ምዕራፍ 3 ቁጥር 12 ቃሉ በዚህ ስፍራ መጠቀም ጾሎት እንደደረሰለት መረዳቱን የሚያሳይ ነው። አለብን አስፈላጊ በሆነ ጊዜ ሁሉ ጳውሎስ ምስጋናውን ያቀርባል። ከአንደኛ ተሰሎንቄ ምዕራፍ 1 ቁጥር 7 እስከ 8 ጋር ያነጻጽሩ። የፊልጵስዮስ ምዕራፍ 1 ቁጥር 3 እስከ 4 ማብራሪያን መልከቱ። ምዕራፍ 1 ቁጥር 4 ስደትና መከራ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ምዕራፍ 2 ቁጥር 14 ምዕራፍ 3 ቁጥር 3ን ይመልከቱ። እኛ ራሳችን ለሚለው አጽንኦትን ያሳያል። ምንም እንኳ አንዳንድ የቤተ ቤተክርስቲያን መስራቾች ስለ ስራቸው በትምክት ቢናገሩም ይህ ያልተለመደ መሆኑን ጳውሎስ ይናገራል። ከአንደኛ ተሰሎንቄ ምዕራፍ 1 ቁጥር 9 ጋር ያነጻጽሩ። ሆኖም የተሰሎንቄ ቤተክርስቲያን መሪዎች በቅናት ስራቸውን ይፈጽሙ ስለነበረ በትምክት እንዲናገር ምክንያት ሆኗል። ምዕራፍ 1 ቁጥር 5 የእግዚአብሔር ፍርድ ቅን መሆኑን ያመለክ የተሰሎንቄ ክርስቲያኖች በመከራ ውስጥ በነበራቸው ጽናት የታየ ነው። በእነርሱ ላይ የነበረው ፍርድ ትክክል ነው፣ ምክንያቱም እግዚአብሔር ራሳቸውን እንዲወጡት አልተዋቸውም፤ ይጸኑ ዘንድ ኃይልን ሰጥቷቸዋል። ይህም መንፈሳዊን ግብረ ገባዊ ባህሪ እንዲያገኙ ረድቷቸዋል። በተጨማሪም እግዚአብሔር ከእነርሱ ጋር መሆኑን ላስታደጆቻቸውም ማስጠንቀቂያ መስጠቱን ያረጋግጣል። ከፊልጵሶስ ምዕራፍ 1 ቁጥር 28 ጋር ያነጻጽሩ። ለምትቀበሉት ስለዚህ ነገር ስትሉ እንደማለት ነው። ለእግዚአብሔር መንግሥት የአንደኛ ተሰሎንቄ ምዕራፍ 2 ቁጥር 12ን የማቴዎስ ወንጌል ምዕራፍ 3 ቁጥር 2ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 6 እግዚአብሔር ጻድቅ በመሆኑ የእግዚአብሔር ጽድቅ ንስሐ በማይገቡ ኃጢአተኞች ላይ ቅጣትን ያስከትላል። ከማርቆስ ወንጌል ምዕራፍ 9 ከቁጥር 47 እስከ 48 ከልቋስ ወንጌል ምዕራፍ 13 ከቁጥር 3 እስከ 5 ጋር ያነጻጽፉ። ይህም ፍርድ አሁን በምድር ላይ ሮሜ ምዕራፍ 1 ቁጥር 24፣ 26 እና 28 ን ይመልከቱ ወይም በፍርድ ቀን ሊሆን ይችላል። ምዕራፍ 1 ቁጥር 7 ለእኛ ጳውሎስ ከርቀት ሆኖ የሚያጽናና ደብዳቤ የሚጽፍ የትምህርት መለኮት ሊቅ ሳይሆን እነርሱ መከራ እንደተቀበሉ ሁሉ እርሱም መከራ የሚቀበል ሰው ነበረ። እረፍት ይሰጠናል ለእያንዳንዱ የሚከፈለው ዋጋ ለክፉ ሰው የሚሰጠውን ቅጣት ብቻ ሳይሆን ለጻድቁ የሚሰጠውን ዕረፍት ያካትታል። በሚንበለበል እሳት እርሱ በክፋት ላይ ለመፍረድ እንደሚመጣ ያሳያል። ከኢሳይያስ ምዕራፍ 66 ቁጥር 15 ራእይ ምዕራፍ አንድ ቁጥር 14 ጋር ያነጻጽሩ። ከሀያላን መላእክት የእግዚአብሔርን ፍቃድ ለመፈጸም ልዩ የሆነ ኃይል የተሰጣቸውን መላእክት ሊያሳይ ይችላል። በሚገለባበት ጊዜ ክርስቶስ አሁን ግልጥ ሆኖ አይታይም፤ ብዙዎችም የእርሱን ሕልውና ይክዳሉ። ተመልሶ ሲመጣ ግን ማን እንደሆነ ሁሉ ሰው ያየዋል። ምዕራፍ አንድ ቁጥር 8 እግዚአብሔር የማያውቁትን ስለ እውነተኛ አምላክ ፈጽሞ ሰምተው የማያውቁትን ሳይሆን እርሱን አንቀበልም ያሉትን ያመለክታል። ከምዕራፍ 2 ቁጥር 10 ና 12 ሮሜ ምዕራፍ አንድ ቁጥር 28 ጋር ያነጻጽሩ። የማይታዘዙትን ወንጌል እንድንቀበለው ይጋብዘናል። ወንጌልን አለመቀበል ግን ከነገሥታት ንጉሥ የተላለፈውን ትእዛዝ አለመታዘዝ ነው። ምዕራፍ 1 ቁጥር 9 ጥፋት ብን ብሎ መጥፋትን አያመለክትም። የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 3 ማብራሪያ ይመልከቱ። ጳውሎስ ይህንን ቃል በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ ተጠቀመው ለድኅነት ሲባል የሥጋን ጥፋት ለማመልከት ነው። ድነት የሥጋን ትንሣኤ ስለሚያካትት ጥፋት የሚለው ቃል አገባብ ብትንትን ብሎ መውደምን አያመለክትም። በዚህ ስፍራ ከክርስቶስ ፊት መወገድ ማለት ነው። ይህ ዘላለማዊ የሆነ መለየት ለኃጢአት ተገቢ ቅጣትና ወደ ገሃነም ለመውረድም መንስኤ ነው። ምዕራፋን ቁጥር 10 በቅዱሳኑ የተሰሎንቄ ምዕራፍ 3 ቁጥር 13 ማብራሪያ ይመልከቱ። በቅዱሳኑ ዘንድ ሊከበር በእነርሱ መካከል ብቻ ሳይሆን በእነርሱ ውስጥ ማለት ነው። የእርሱ ክብር በእነርሷ ማንነት ውስጥ ይታያል። ሊከበር በሚመጣበት ሊከብር በሚመጣበት ይህ ክፍል ክርስቲያኖች በዚህ ስፍራ ከክርስቶስ ፊት መወገድ ማለት ነው። የዘላለማዊ የሆነ መለየት ለኃጢአት ተገቢ ቅጣትና ወደ ገሃነም ለመውረድም መንስኤ ነው። ምራፍ 1 ቁጥር 10 በቅዱሳኑ የተሰሎንቄ ምዕራፍ 3 ቁጥር 13 ማብራሪያ ይመልከቱ። በቅዱሳኑ ዘንድ ሊከበር በእነርሱ መካከል ብቻ ሳይሆን በእነርሱ ውስጥ ማለት ነው። የእርሱ ክብር በእነርሱ ማንነት ውስጥ ይታያል። ሊከበር በሚመጣበት ይህ ክፍል ክርስቲያኖች ክርስቶስ በአየር ለመቀበል የሚጠብቁ የሚያልፉበትን ጊዜ ሳይሆን ዮሐንስ ምዕራፍ 14 ቁጥር 2 እስከ 3 አንደኛ ተሰሎንቄ ምዕራፍ 4 ቁጥር 17 ኢየሱስ ክርስቶስ በኃይልና በታላቅ ክብር የዚህ ዓለም ሥርዓት ለማጥፋትና የሱን የሺህ ዓመት መንግሥት ለመመስረት የሚመጣበትን ጊዜ ያሳያል። ራይ ምዕራፍ 19 ቁጥር 11 እስከ ምዕራፍ 20 ቁጥር 4 በዚህ ቀን የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ማብራሪያ ይመልከቱ። ምስክርነታቸውን ወንጌል መስበክ ማለት እግዚአብሔር በክርስቶስ የሰራውን ስራ መመስከር ማለት ነው። ምዕራፍ 1 ቁጥር 11 መልካም ለማድረግ ለእግዚአብሔር በእምነት የሚደረገውን ማንኛውንም በጎ ዓላማና ተግባር ያበረታታል። ጳውሎስም በዚህ አይነት ምዕመን ወደ ሙላት እንዲደርሱ ይጸልያል። ዘወትር እንጸልያለን፤ የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 12 ስም በቀድሞ ዘመን የአንድ ሰው ስም ያንን ሰው የሚያመለክት ብቻ ሳይሆን ማንነቱን የሚናገር ነበር። ጳውሎስ በተሰሎንቄ ክርስቲያኖች ሕይወት ውስጥ በሚሰራው ሥራ ሁሉ ክብሩ ለክርስቶስ እንዲሆን ይፈልጋል። ምራፍ 2 ቁጥር 1 መምጣት የአንደኛ ተሰሎንቄ ምራፍ 2 ቁጥር 19 ማብራሪያ መልከቱ። የክርስቶስ ዳግም ምጽዓት የሁለተኛ ተሰሎንቄ መሪ ሐሳብ ነው። የዚህ መልእክት ዓላማ አንዳንድ የሐሰት መምህራን የጌታ ቀን እንደመጣ የእግዚአብሔር የመጨረሻ ፍርድ እንደጀመረ የሚያስተምሩትን ትምህርት ለመቃወም ነው። ጳውሎስ የጻፈው በቃል ለማስተማረውና በፊተኛውም መልእክቱ ለጻፋቸው ትእዛዞች ተጨማሪ እንዲሆን ነው። ወደ እርሱ ስለለመሰባሰባችን የአንደኛ ተሰሎንቄ ምራፍ 4 ቁጥር 17 ማብራሪያ ይመልከቱ። ምራፍ 2 ቁጥር 2 በመንፈስ መገለጥ ማንኛውም የመንፈስን መገለጥ ያመለክታል። በቃል ስብከትን ወይም ሌላ የቃልን ንግግር ሊያመለክት ይችላል። ከእኛ እንደተላከ መልእክት በማስመሰል የተጻፈ መልእክት ማለት ነው እንደተላከ። የክርስቶስ መምጣት እውነት ቢሆንም የመጨረሻውን ቀናት ጀምረዋል፣ ፍጻሜያቸው አሁን ነው የሚለውን ሐሳብ ጳውሎስ ይቃወማል። የጌታ ቀን የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 2 ማብራሪያ ይመልከቱ። አትናወጡ በግሪክ ቃል አንድ መርከብ ከታሰረበት ቦታ በንፋስ ኃይል ወዲያና ወዲህ መንገላታትና ጸንቶ መቆም አለመቻለን የሚያመለክት ነው። አትደንግጡም፣ ኢየሱስም ይህንን አይነት ቃል በመጠቀም ተመሳሳይ ትእዛዝ ሰጥቷል። የማርቆስ ወንጌል ምዕራፍ 13 ቁጥር 7፣ ምዕራፍ 2 ቁጥር 3። አመጽ በመጨረሻው ጊዜ ብዙዎች ሃይማኖትን ይክዳሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 10 እስከ 12፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ን ይመልከቱ። እዚህ ላይ ግን ጳውሎስ የሚናገረው በእግዚአብሔር ሥራ ላይ ፊት ለፊት ስለሚነሳው አመፅ ነው። ለጥፋት የተመደበውንም ከትፊት የተነሳ በመጨረሻው መውደቁ የማይቀር ነው። ዮሐንስም ስለ አስቆሮቱ ይሁዳ ለመግለጽ ተመሳሳይ ቃል ተጠቅሟል። ዮሐንስ ምዕራፍ 17 ቁጥር 12 ይመልከቱ። ያመፃ ሰው በመጨረሻው ጊዜ ሊመጣ ያለውን የክፉ ኃይላት መሪ የሆነውን ያመለክታል። ይህ ሰው በዚህ ስም የተጠቀሰው በዚህ ቦታ ብቻ ነው። ስለ ብዙ ሐሰተኞች ክርስቲያኖች ተነግሯል። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 ምንም እንኳ ጳውሎስ ስለ አመጻ ሰው አይነተኛ ባህሪ ቢገልጽም በዚህ ስፍራ የተጠቀሰው ግን በራእይ ምዕራፍ 13 ላይ እንደተገለጸው ከሁሉ የከፋ ሳይሆን አይቀርም። ሳይገለጥ ይህ ቃል በግሪክ በምዕራፍ 1 ቁጥር 7 ላይ ስለ ክርስቶስ ከሚገልጸው ጋር ተመሳሳይ ስለሆነ ከተለመደው የተፈጥሮ ስርዓት ውጭ የሆነን ነገር ሊያመለክት ይችላል። ምዕራፍ 2 ቁጥር 4። አምላክ ከተባለና ከሚመለከው ነገር ሁሉ ይህ ያመጻ ሰው የፖለቲካ ወይም ወታደራዊ መሪ ብቻ ሳይሆን ከአምልኮ ጋር የተያያዘና ከመላእክት ሁሉ በላይ አድርጎ ራሱን ከፍ ከፍ የሚያደርግ ነው። እንዲያውም አምላክ ነኝ ይላል። እግዚአብሔር ቤተመቅደስ መቅደስ ህንፃው ብቻ የሚያመለክት ነው። ከማርቆስ ወንጌል ምዕራፍ 13 ቁጥር 14 ጋር ያነጻጽሩ። በዚያም ውስጥ ሆኖ በእግዚአብሔር ላይ የስድብን ቃል ይናገራል። ከዳንኤል ምዕራፍ 11 ቁጥር 36 እስከ 45 እንዲሁም ከራይ ምዕራፍ 13 ከቁጥር 1 እስከ 15 ጋር ያነጻጽሩ። ምዕራፍ 2 ቁጥር 6 ምን እንደሚከለክለው ከልካዩ የቀረበው በግዙ ጾታ ነው፣ ነገር ግን በቁጥር 7 ላይ ተባዕት እንደሆነ ተገልጿል። ስለዚህም ከከልካይ ማንነት የተለያዩ አስተያየቶች ተሰንዝረዋል። የሮም መንግስት ከነገስታቱ ጋር፣ የጳውሎስ የወንጌል ጉዞ የአይሁድ መንግስት በመንግስት አስተዳደር ውስጥ ያለውን ህግ፣ መንፈስ ቅዱስ ወይም መንፈስ ቅዱስ በቤተ ክርስቲያን በሌሎች የሚሰራው የመከላከል አገልግሎት ናቸው። ምዕራፍ 2 ቁጥር 7 ሚስጢር፣ ይህ ቃል በአዲስ ኪዳን ብዙውን ጊዜ ሰዎች በራሳቸው ጥረት ማወቅ ያልቻሉትን እግዚአብሔር ብቻ የገለጠላቸውን ነገር ያሳያል። ሮሜ ምዕራፍ 11 ቁጥር 25 እና ማብራሪያውን ይመልከቱ። በተጨማሪም ወንጌል ወይም ስለ ወንጌል ያለውን ለማመልከት ጥቅም ላይ ውሏል። ክፍሉ እንደሚያመለክተው ስለ ክፉ የምናውቀው እግዚአብሔር በገለጠልን መጠን ነው። ክፉ አሁንም እየሰራ ነው። ምዕራፍ 2 ቁጥር 8 በአፍ እስትንፋስ የሚያስወግደው የአመፅ ሰው በጣም የሚያስደንቅ ነገር ቢያደርግም እንኳ ቁጥር አራት ክርስቶስ በቀላሉ ያጠፈዋል። ከዳንኤል ምራፍ 11 ቁጥር 45 ራእይ ምራፍ 19 ቁጥር 20 ጋር ያነጻጽሩ። ክቡር በ2 ጢሞቴዎስ ምራፍ 1 ቁጥር 10 ላይ መገለጥ የሚለው የግሪኩ ቃል የክርስቶስን የመጀመሪያ መምጣት ሲያመለክት በቀረው የአዲስ ኪዳን ክፍል ግን ዳግም ምጻቱን ያመለክታል። አመፀኛ ይገልጣል፣ የመገለጡ ሁኔታ ከተፈጥሮ ውጭ እንደሆነ ያሳያል። ቁጥር 9ን ይመልከቱ። ምራፍ 2 ቁጥር 9 አመጣት ስለ ክርስቶስ መምጣት በቁጥር 8 ላይ ከተጠቀሰው ቃል ጋር አንድ ነው። ይህንን አመፀኛ ሴጣን በታምራት፣ በምልክቶችና በድንቅ ስራዎች ይሞለዋል። ከማቴዎስ ወንጌል ምዕራፍ 24 ቁጥር 24 ጋር ያነጻጽሩ። ምዕራፍ 2 ቁጥር 10 እውነትን ብዙ ጊዜ ቃሉ ኢየሱስን ዮሐንስ ምዕራፍ 14 ቁጥር 6 ኤፌሶ ምዕራፍ 4 ቁጥር 21 ላይ ይመልከቱ። ደግሞ ወንጌልን ያመለክታል። ጋላትያ ምዕራፍ 2 ቁጥር 5 ኤፌሶ ምዕራፍ 1 ቁጥር 13 ላይ ይመልከቱ ባለመውደድ አለማማናቸውን ሆን ተብሎ ከፈቃዳቸው የመነጨ መሆኑን ያሳያል። በሚያታልል የቁጥር 9ን ታምራት ዓላማ ነው። ራፍ 2 ቁጥር 11 በዚህም ምክንያት እያወቁ እውነትን ስለሚቃወሙ ማለት ነው። ቁጥር 10 በሐሰት ተራ ውሸትን ሳይሆን የአመፃ ሰው አምላክ ነኝ እያለ የሚናገረውን ታላቅ ውሸት ያመለክታል። እግዚአብሔር የስህተትን አሰራር ይልክባቸዋል። እግዚአብሔር ኃጢአተኛውን ለመቅጣት ኃጢአትን ይጠቀማል። ከሮሜ ምዕራፋን ቁጥር 24 እስከ 28 ጋር ያነጻጽሩ። ምዕራፍ 2 ቁጥር 12 በክፋት ደስ ሲላቸው የነበሩ ያወቁትን እውነት ሆን ብሎ መቃወምና እያወቁ በኃጢአት መደሰት በመጨረሻው ቀን በእግዚአብሔር ፍርድ ስር ለመውደቅ አይነተኛ ምክንያት ነው። ምዕራፍ 2 ቁጥር 13 በጌታ የተደዳችሁ እግዚአብሔር መርጧችኋል። በእግዚአብሔር ፍቅርና ምርጫ መካከል ስላለው ግንኙነት ቆላሲያስ ምራፍ 3 ቁጥር 12 አንደኛ ተሰሎንቄ ምራፋን ቁጥር 4 ን ይመልከቱ። የኤፌሶ ምራፍ 1 ቁጥር 4 ማብራሪያ ይመልከቱ። ከመጀመሪያ አንስቶ ምርጫው ዘላለማዊ ነው። ኤፌሶ ምራፍ 1 ቁጥር 4 ተቀድሳችሁ የድነት አንዱ ክፍል እንጂ ለተለያዩ ክርስቲያኖች ብቻ የተሰጠ አይደለም። አንደኛ ተሰሎንቄ ምዕራፍ 3 ቁጥር 13 የምዕራፍ 4 ቁጥር 3 እና ማብራሪያውን ይመልከቱ። በእውነት የቁጥር 10 ማብራሪያ ይመልከቱ። ሶስቱም የስላሴ አካላት በዚህ ክፍል ተጠቅሰዋል። የአንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 14 የጌታችን ኢየሱስ ክርስቶስ ክብር ከአንደኛ ተሰሎንቄ ምዕራፍ 2 ቁጥር 12 ጋር ያነጻጽሩ። ከእግዚአብሔር ክብር የሚበልጥ ሌላ ክብር የለም። በወንጌላችን የአንደኛ ተሰሎንቄ ምዕራፍ 1 ቁጥር 5 ማብራሪያ ይመልከቱ። በወንጌላችን አማካይነት ጠርቷችኋል። በኃላፊ ጊዜ መጽሐፍ የተሰሎንቄ ክርስቲያኖች የዳኑበት ጊዜ ለማሳየት ነው። ነገር ግን በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 12፣ ምዕራፍ 5 ቁጥር 24 ላይ መለኮታዊ ጥሪ የአሁን ጊዜ እውነታ እንደሆነ ተመልክቷል። ምዕራፍ 2 ቁጥር 15 ትምህርት በቁሙ ትውፊት ማለት ነው። የአዲስ ኪዳን መጽሐፍ ከመጽሐፋቸው በፊት መሰረታዊ የክርስትና አስተምሮ የሙሴ የሕግ መምህራን ያደርጉ እንደነበረው በትውፊት ይተላለፍ ነበር። የማቴዎስ ወንጌል ምዕራፍ 15 ቁጥር 2 ማብራሪያ ይመልከቱ። ይህም በቃል ወይም በጽሑፍ ሊሆን ይችላል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ ጳውሎስ ትውፊትና ባህልን ስለመቀበልና ስለማስተላለፍ የሚገልጹትን ቃላት ተጠቅሟል። ምራፍ 2 ቁጥር 16 እስከ 17 ከዚህም ጋር ተመሳሳይ የሆነ ጸሎት በመጀመሪያው መልእክት ውስጥ ይገልጻል። አንደኛ ተሰሎንቄ ምራፍ 3 ቁጥር 11 እስከ 13 ምራፍ 2 ቁጥር 17 ያጽናኑት ያበረቷችሁ። እነዚህ ቃላት በአንደኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ በአንድነት ተጠቅሰዋል። ጸሎት ውስጣዊ ሰውነት አበርትቶት በቃልና በተግባሩ ውጤት የሚያስገኝ ነው። ምዕራፍ 3 ቁጥር 1 በቀረውስ የአንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ማብራሪያ ይመልከቱ። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ላይ ጳውሎስ እንዲጸልዩ ይመክራቸዋል። እዚህ ላይ ግን በታወቀ ነገር ላይ እንዲጸልዩ ይጋብዛቸዋል። በእናንተ ዘንድ እንደሆነው ይህ አባባል ያለፈውን ሆነ የአሁኑን የሚያቅፍ አጠቃላይ ሐሳብ ነው ከአንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ጋር ያነጻጽሩ ጸልዩልን ጳውሎስ የክርስቶስን ሥራ ለመሥራት የቅዱሳን ጸሎት ድጋፍ አስፈላጊ እንደነበር ያመለክታል ከሮሜ ምዕራፍ 15 ቁጥር 30 እስከ 32 ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 11 ፊሊሞና ምዕራፍ 1 ቁጥር 19 ቆላሳይስ ምዕራፍ 4 ቁጥር 2 አንደኛ ተሰሎንቄ ምዕራፍ 5 ቁጥር 25 ጋር ያነጻጽሩ ምዕራፍ 3 ቁጥር 2 አመፀኞች ግሪኩ ተገቢውን ስፍራ የለቀቁ ማለት ሲሆን ሐሳቡ በአዲስ ኪዳን ውስጥ በሌላ ቦታ ተገልጿል። ሉቃስ ምዕራፍ 23 ቁጥር 40 ሐዋ. 25 ቁጥር 5 ጳውሎስ ይህንን መልእክት በጻፈበት በቆሮንጦስ ስለደረሰበት ችግር የሐዋ. 18 ከቁጥር 12 እስከ 13 ይመልከቱ። ምዕራፍ 3 ቁጥር 3 ታማኝ በግሪኩ እምነት ቁጥር 2 የሚለውን ቃል ተከትሎ የሚሄድ ሲሆን የእግዚአብሔርን ታማኝነትና የሰዎችን አለመታመን በንጽጽር ያቀርባል። ከአንደኛ ቆሮንቶስ ምራፍ 1 ቁጥር 10፣ ምራፍ 10 ቁጥር 13፣ ሁለተኛ ቆሮንቶስ ምራፍ 1 ቁጥር 18 ጋር ያነጻጽሩ። ከክፉም ይጠብቃችኋል። አማኞች በትጋት ሲጸልዩ እግዚአብሔር ከሴጣን እንደሚጠብቃቸው እርግጠኞች ይሆናሉ። እግዚአብሔር ማንኛውንም አይነት ፈተና እንዲቋቋሙ ብርታትን ይሰጣቸዋል። አንደኛ ቆሮንጦስ ምራፍ 10 ቁጥር 13ን፣ ብራውያም ምራፍ 2 ቁጥር 18 ከክፉ ያጋንንት ኃይላትም ይጠብቃቸዋል። ኤፌሶ ምዕራፍ 6 ቁጥር 12 እና ማብራሪያውን ይመልከቱ። ምዕራፍ 3 ቁጥር 5 ልባችሁን፣ የተሰሎንቄ ምዕራፍ 2 ቁጥር 4 ማብራሪያ ይመልከቱ። ወደ እግዚአብሔር ፍቅር፣ ጳውሎስ ስራ ፈትነትን ለመገሰጽ ቢፈልግም እዚህ ላይ ግን ስለ እግዚአብሔር ፍቅር ያሳሰባቸዋል። ስለ እግዚአብሔር ፍቅር ብለው ሁሉንም የተው ሰዎች ሊያዝኑ አይገባቸውም። ወደ ክርስቶስ ጽናት የክርስቶስን ዳግም ምጻት መጠባበቅን ወይም ክርስቶስ በዚህ ምድር ሳለ የነበረውን የጽናት አርአያነት ሊያመለክት ይችላል። ምራፍ 3 ቁጥር 6 ትምህርት የምራፍ 2 ቁጥር 15 ማብራሪያ ይመልከቱ። ስራፈት ይህ ችግር በመጀመሪያ መልእክት ተጠቅሷል። ምራፍ 4 ቁጥር 11 እስከ 12 ምራፍ 5 ቁጥር 14 እና ማብራሪያውን ይመልከቱ። አሁን ግን እየከፋ ሄደ። ጳውሎስም በዚህ መልእክቱ ከሌላ ነገር ይልቅ ስለዚህ ጉዳይና ስለ ዳግም ምጻቱ በአጽንኦት ጽፏል። እንድትርቁ ያለውን ግንኙነት ሙሉ በሙሉ ማቋረጥን ሳይሆን የጠበቀ ህብረት እንዳይኖር የሚያሳይ ነው። ስራፈትነት ኃጢአት ነው፤ ስርዓትንም ያበላሻል። ይሁን እንጂ በዚህ ጉዳይ የሚከሰሱ ሰዎች አሁንም በጌታ ወንድሞች እንደሆኑ ያሳያል። ቁጥር 15 ስም የምዕራፍ 1 ቁጥር 12 ማብራሪያ ይመልከቱ። እናዘዛችኋለን ወታደራዊ የሆነስ የሥልጣን ቃል ነው። ምዕራፍ 3 ቁጥር 7 የእኛንም ምሳሌ መከተል የአንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 8 እንጀራ አልበላንም በዕብራዊ ዘይቤ ኑሮ መመስረት እንደማለት ነው። ለምሳሌ ዘፍጥረት ምዕራፍ 3 ቁጥር 19፣ አሞጽ ምዕራፍ 7 ቁጥር 12 ይመልከቱ። ጳውሎስ የሌሎችን ሰዎች መስተንግዶ አለመቀበሉን ሳይሆን ኑሮውን ለመምራት በሌሎች ሰዎች ላይ ጥገኛ ለመሆኑን ያመለክታል። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 9 ና ማብራሪያውን ይመልከቱ። ምዕራፍ 3 ቁጥር 9 ስልጣን፣ አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6ን ማብራሪያ ይመልከቱ። ምዕራፍ 3 ቁጥር 10 አረማውያን፣ የማይሰራ አይበላም የሚል ተመሳሳይ አባባል አላቸው። ጳውሎስ የሰጠውን ግን ትእዛዛዊ ነው አይብላ ብሏል ። ክርስቲያኖች ስራ ፈቶች ሊሆኑ አይገባቸውም። ራፍ 3 ቁጥር 11 በሰው ጉዳይ ጣልቃ የሚገቡ ይህ ስራ ከመፍታት እጅግ የከፋ ሲሆን፣ በሌሎች ጉዳይ በመግባት ችግር መፍጠርን ያመለክታል። ይህም የስራ ፈትነት ውጤት ነው። ራፍ 3 ቁጥር 14 ጳውሎስ አንዳንድ ሰዎች ለመልእክቱ ቦታ እንደማይሰጡ ተገንዝቧል። አትተባበሩ የግሪኩ ቃል ትርጉም በአንድ ላይ መደባለቅ የሚል ሐሳብ ያለው ሲሆን ቃሉ በአዲስ ኪዳን ውስጥ በሌላ ቦታ በአንደኛ ቆሮንጦስ ምራፍ 5 ቁጥር 9 እና 11 ላይ ብቻ እንደዚህ ካለው ሕብረት ለመለየት ለመግለጽ ተጠቅሷል። ይህም ቃል ሰውን ወደ ትክክለኛ መስበር ለመመለስ ሲባል የሚደረገውን መለያየት ያሳያል። ምዕራፍ 3 ቁጥር 15 ቤተ ክርስቲያንን መውሰድ ያለባትን የሥነ ሥርዓት እርምጃ ፍቅርን ያማከለ እንጂ ጭካኔ የተሞላ ሊሆን አይገባውም። ገስጹት በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 12 ላይ የግሪኩ ትርጉም አስጠንቅቁት ማለት ነው። ምዕራፍ 3 ቁጥር 16 የሰላም ጌታ የተለመደው ሐረግ የሰላም አምላክ የሚለው ነው። የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ማብራሪያ ይመልከቱ። ከሁላችሁም ጋር በስርዓት የማይመላለሱትንም ይጨምራል። ምዕራፍ 3 ቁጥር 17 ጳውሎስ ብዙ ጊዜ መልእክቱን በቃል እየተናገረ በሰው ያጽፍ ነበር። ከሮሜ ምዕራፍ 16 ቁጥር 22 ጋር ያነጻጽሩ። በመጨረሻ ግን በገዛ እጁ አንዳንድ ነገሮችን ጨምሮ ይጽፋል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 21፣ ገላትያ ምዕራፍ 6 ቁጥር 11፣ ቆላስይስ ምዕራፍ 4 ቁጥር 18 ን ይመልከቱ። የጳውሎስም ጽሑፍ ከሌሎቹ የሚለየው በዚህ ነው። ምዕራፍ 3 ቁጥር 18 የአንደኛ ተሰሎንቄ ምዕራፍ 5 ቁጥር 28 ማብራሪያ የሚመልከቱ። ጳውሎስ ተቃዋሚዎቹን ቢነቅፍም የመጨረሻ ጸሎቱ ግን ለሁሉም ነው።